ሰላም እንዴት አላችሁ ወዳጆች? እንዴ ከርማችኋል? እንዴት ሰንበታችሁ ልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ የምግብ ስራ ተገናኝተናል። ዛሬ ይዤላችሁ የመጣሁ ኩሉሪ ነው። ኩሉሪ ማለት ምን እንደመሰላችሁ ግሪክ አገር ላይ መንገድ ላይ የሚሸጥ እንዲሁም ደግሞ ዳቦ ቤት የሚሸጥ ዳቦ አይደለም፣ እንደ ዳቦ አይነት ነገር ነው፣ ግን ደናት አይደለም። የራሱ የሆነ ጣዕም ያለው ነገር ነው እና ሁሉም ሰው በአንድ ድምፅ በሚባል ደረጃ ሁላችን የምንወደው የምንመገበው ምግብ ነው። ስለዚህ እሱን እንዴት ነው ማዘጋጀ የሚለው ነገር አብረን እናያለን። ዛሬ ለምንሰራው ኩሉሪ መስሪያ የሚያስፈልገን ግብዓት በዋነኝነት ዱቄት ያስፈልገናል። ኦል ፐርፐስ ፍላወርን ያዘጋጀሁት፣ እንዲሁም ስኳር እዚህ ጋር ቅርብ ያለው ከሌላው ቀን ላቅ ባለ መልኩ ስኳር እንጠቀማለን። እንዲሁም ሰሊጥ አለ፣ ከዛ ዘይት፣ ደረቅ እርሾና ጨውን ያዘጋጀሁት። በተረፈ ደግሞ ለእርሾችን ማዘጋጃ እዚህ ጋር ለስ ያለ ውሃ አዘጋጅቻለሁ። ከዛ የምናረጋለን መሰላችሁ። መጀመሪያ እንግዲህ እንደዚህ ደረቅ እርሾችን እንጨምራለን። በመቀጠል ስኳር እናደርጋለን። ታያችኋል፣ እንደዚህ ከሌላው ቀን ላቅ ያለ ነው የማደርገው ብያችኋለሁ። ስኳር በኋላ ላይ ደግሞ ለምን እንደምንጠቀምበት ስኳሩን አሳያችኋለሁ። ኩሉሪ በምንድን ነው? በኩኪስ እና በዳቦ መሀል ያለ ነገር ነው እንበላችሁ። የሆነ በቃ ስኳር ስኳር አይልም ግን እንደ ዳቦም ደግሞ ጨው ብቻ አይደለም ያለው እና ለዛ በጣም ለየት ያለ የራሱ የሆነ ጣዕም አለ። የሆነ የሚናፍቅ አይነት ሌላ ዳቦ ላይ የማታገኙት አይነት ጣዕም ነው ያለው። ከዛ በኋላ ያው እንግዲህ እንደ ሁሌ እንደምናደርገው እርሻችንን በመጀመሪያ እናዘጋጃለን። ይሄ እንግዲህ ብዙ ጊዜ ተናግሬ ያለው እርሾ አክቲቭ ይሆናል አይሆንም የሚለውን ነገር ለማረጋገጥ ነው ቀድመ የምናደርገው እንጂ እርግጠኛ ከሆንን በእርሾችን ሁሉንም ዱቄቱንም እርሾንም ሁሉም ጨምርን አንድ ላይ አዋሃደ ማብካት እንችላለን፣ ግን ደግሞ በእርሾችሁ አይ እርግጠኛ አይደለም ብላችሁ የምትሉ ከሆነ እንደዚህ እንደ እኔ መጀመሪያ በጥብጣችሁ አዘጋጅታችሁ ከዛ አክቲቭ ሲሆን ሊጡን ማብካት ትችላላችሁ። እንደዚህ እንሸፍነዋለን ሞቅ እንዲለው እና በቶሎ አክቲቭ እንዲያር እንዲሆን በቶሎ ኩፍ እንዲልልም ጣ በቀንጅ መሆን ረፍንጅ አድርገን ሽፍን እናደርገዋለን። አሁን በምፈልገው መልኩ እርሾ ኩፍ ብሎልኛል። አሳያችሁ እንደዚህ አስቀምጥላችኋለሁ የመጀመሪያው አስተያየት መስጫ ላይ። የምፈልገውን ያክል ዱቄት ጨምራለሁ፣ ዘይት አደርጋለሁ። ከዛ ትንሽ ጨው አረጋለሁ። ከዛ እናወቀዋለን። አሁን ይበቃል ብዬ አስባለሁ። በደንብ አድርጎ ነው ያሻው። ከዛ ይሄ የሰበሰበውን ሊጥ ቀስ ብለን እናርዶና ቅጻ ሲዘን እንዳይደርቅብን ዘይት ቀብተን እናስቀምጠዋለን። ይታያቸዋል፣ እንዴት እንዳሻው። በእጃችን ራሱ እንጫኑ ተመልሶ ይመጣል። የዚህን ጊዜ በደንብ ታሽቷል ማለት ነው። አሁን ትንሽ የዘይት አደርግበታለሁ። እንደዚህ ያስቀምጠውና ቅብት ነገር ነው ማድረግ ላይ እንዳይደርቅብኝ። ከዛ ቅድም አልብሰን የነበረውን ላስቲክ እንደምንም ብለን እናለብሳለን አይደል? እንደዚህ ይሄ ኢኮኖሚ ይባላል። ሁለት ጊዜ ላስቲክ ከማባከል የቀድሙን አስቀምጬ እንደገና በራሱ ማለት ነው። ከዛ ፎጣችንን እንደዚህ እናለብሰውና ኩፍ እንዲል እንተዋዋለን። ወደ ጥግ አድርገ ነው። አሁን ሊጡ ኩፍ ብሎልኛል፣ ይታያቸዋል። እስከ አፉ ድረስ ነው ጤም ብሎ ኩፍ ያለው። ለማንኛውም የምናደርጋለው መሰላችሁ፣ እዚ ጋ እንዳይሸራተትብኝ ይህን ፎጣ እንደዚህ አደርግና መዳመጫይም በደንብ ካስቀመጥኩ በኋላ እዚህ ጋር እንግዲህ ሚስጥሩ እዚህ ጋር ነው። ስኳር አርጋለሁ። እዚህ ጋር እንደዚህ ስኳር አረግና ውሃ አረግበታለሁ። በእንደዚህ አይነት መልኩ ስኳርና ውሃችን ካዘጋጀን በኋላ እንዲሟሟ ትንሽ እንደዚህ እናማስለዋለን። ይሄ እንግዲህ ስኳሩ ከላይ ቅርፊቱን ክሪስፒ ውስጥ ደግሞ ለስላሳ እንደሆነ እንዲ ቆይ ያደርገዋል ወይም ደግሞ በስሎ ሲወጣ እንደሱ ቴክስቸር እንዲኖር ያደርገዋል። እና ደግሞ ምንድነው እንደነገርኳችሁ እንደ ኩኪስ እና እንደ ኬክም ጣፋጭ አይደለም፣ እንደ ዳቦም ደግሞ ጨዋሙ አይደለም። ከዛ መቀጠል እንደዚህ ሰሌጣችን እናዘጋጃለን። ከዛም ደግሞ እናደርገው እጃችንን ታጥበን እዚጋ ያለውን ሊጥ እንደዚ ወረድን ልናደረግና እየቆነጠረን ከዚህ ጋር ትንሽ ዱቄት እናደርጋለን። እንዳጠባብቅብን ወይ ዘይት ወይ ዱቄት እንመርጣለን። እንደዚህ እኔ ዱቄት የመረጥኩት እንደዚህ አድርገን በረጅሙ እናድበለብለዋለን። ይበዛል እንደው ይሄ ራሱ እዚህ ኩል ማድረግ የፈለግኩት በተቻለ መጠን ስንሰራ አሳምረን ጊዜ ስተን ብናደረገው አንዱ ትልቅ አንዱ ትንሽ ባይሆን ቆንጆ ነው። ለዛ እኩል እንዲሆንልኝ ትንሽ አድበለብለዋለሁ። ይታያቸዋል። በእንደዚህ አይነት መልኩ ካድበለበልኩት በኋላ ምን አረገዋለሁ መሰላችሁ? ይሄንን ወስጄ እንደዚህ እነክረዋለሁ። ከዛ በኋላ ይሄን ደግሞ የነከርኩትን ወስደው እና እዚህ ሰሊጥ ላይ አደርገዋለሁ። በእንደዚህ ያት መልኩ ሰሊጡ ላይ ደግሞ ያረኩትን እንደዚህ ልብስ ልብስ ሳረገው እና አንድ እንደዚህ ጠቅልዬ እንደዚህ አጣብቀዋለሁ። ታይቷል። ብዙ ጊዜ ጥቅልል አላረገውም። አንድ ጊዜ እንደዚህ፣ ምክንያቱም ኩኪስ ሳይሆን ዳቦ እንዲሆን ነው የምንፈልገው። እንደዚህ በማድረግ መጋገሪያ ሳህን ላይ ወስጄ ደረድረዋለሁ። ይህን በቃ በተደጋጋሚ ደግመን ደግመን ደግመን እናደርጋለን። እንደገና አሁን እኔ ሰሊጥ አንዴ ነክቼ አንዴ ሊጥ እንዳልነካ መጀመሪያ እንደዚህ ሁሉንም እንደዚህ አድርጌ አድብለብልና ከዛ በኋላ አንዴ ነክራለሁ። ከዛ ደግሞ አንዴ ሰሌጡን አስነክቼ ጠቅልዬ ቅርጻት ይዤ ወደ መጋገሪያ ሳህን ላይ አርገዋለሁ። ከዛ ይታያቸዋል። ሁሉንም አድበል ብዬ ከጨረስኩኝ በኋላ አዴ ስኳር እየነካውኝ ሰሌጥ እየነካው ሊጥ እንዳልነካ ማለት ነው። ሁሉንም ወስጄ እዚህ ውስጥ አርገዋለሁ። ስኳር ውስጥ እንጨምረዋለን እቃው የሚችልልን ያህል። ዛ ይኸው በቃ እያወጣን በእጃችን እያስነካን በደንብ ወደ ሰሌጡ እንጨምራለን። አሁን ቅድም እንዳሳየኋችሁ አንድ እንድንጠቀልላለን እንደዚህ፣ ጫፏ ነው ይዛት። ይሄ እንደውም ዳቦ ቤት የሚሸጠው ነው እንጂ እንደዚህ ሲያሻሽሉት ነው እንጂ፣ ድሮ ድሮ እንደውም የነበረው በክቡ ነው። እና አሳያችኋለሁ እስቲ። መንገድ ላይ የሚሸጥ ነው እና መንገድ ላይ ይሸጥ የነበረው በክብ በክቡ ነበረ። እንደ ዶናት በጣም ወፋፍራም ሳይሆን ግን ክብ ነበረ። በኋላ ላይ እንሰራለን የተወሰነ እና እንዴት እንደነበረ አሳያችኋለሁ። እንዴት ገላግሌ እንደሆነ ብታዩ ለትምህርት ቤት ብትሉ ብዙ ቦታ፣ አሁን ደግሞ ሰመር ነው ቢች ሲኬድ ሁሉ ቀን የሆነ እንግዲህ እስናክ ያስፈልገል አይደለ? እና የዛን ጊዜ ቢሽ ምናምን ስትሄዱ ቋጥራችሁ ይዛችሁ ሄዳችሁ ልጆቻችሁ ሲጠይቋችሁ ግራ አትጋቡም። እየተነሳችሁ መግዛት የሆነ ነገር አይጠበቅባችሁም። ያው በእንደዚህ አይነት መልኩ ደረደር ነው። በደንብ አድርገን አሳምረን አሁን ወደ ኦቨን ውስጥ እንከተዋለን በ180 ዲግሪ ሴልሽየስ ከ15 እስከ 20 ደቂቃ እናቆየዋለን፣ እንደ ኦቭናችሁ ሙቀት። አሁን ደግሞ ኦቭን ውስጥ የከተት ነው እስከሚወስል የምናደርጋለን መሰላችሁ፣ እንደ ቀድሞ እንደዚህ ከታች አድርገን ፎጣ እንዳይሻተስብን ክቡን እንሰራለን። ይህ እንግዲህ ቲፒካል እስካሁን ድረስ ከድሮ ጀምሮ መንገድ ላይ የሚሸጠው ነው። በየዳቦ ቤቱም አለ፣ ግን መንገድ ላይም በየቦታው ሰው ያልፍበታል ብሎ በሚያስቡበት ቦታ ከተማ መሀል ምናምን ይሸጣል። እንደዚህ አድርገው በደንብ አርገው የሚያያየሱ እነሱ እንደዚህ ውሃ እራሱ ሲነካው እየረዘመ ነው የሚሄደው። በረዘመ በረዘመና በቀጠነ ቁጥር ደግሞ ይሄ ከሽ ከሽ ነገር የሚለውን ነገር ያመጣልና እንዴት እንደሚወደድ ሳሳ ነገር ሲል በእንደዚህ አይነት መልኩ አሁን ደግሞ አብስለነዋል። ትንሽ በረዲበልና እናውጧለን። አሁን እንደዚህ እንገለብጠውና ወዳዘጋጀነው እቃ ላይ ከዚ የሚቀጥለውን የምንሰራለን። ሽታ ወስማ የሰሊጡ የዳቦ አንድ ላይ በተለይ ሰሊጡ ዳቦ እንኳን ሁሌም ይጋገራል በዚህ ልክ ሸቶን አቀ ሰሊጡን ግን በቃ ለመብላት ነው የሚጋብዘው። ከዛ እዚህ ጋር ቅድም አዘጋጅቼ የነበረውን እንደዚህ ወስድና አረገዋለሁ። እንደገና አድርጋለሁ። አያችሁ እንደዚህ አራት አደረኩኝ። ይህንም አብስለዋለሁ። አሁን ጨረስ መጋገሩን ሲበስል ደግሞ ምን ምን እንደሚል ገበተ ላይ አቅርበን እናየዋለን። ይኸው ይሄኛው ደርሶልናል። በእንደዚህ አያት መልኩ ይሄ በቃ ይታያችኋል ቲፒካል መንገድ ላይ የሚሸጠው ኩሉሪ ይሄ ነው። ይሄ ውፍረት፣ ይሄ ቅርጽ ያለው ማለት ነው። ዳቦ ቤት ግን ስትገዙ አንዳንድ ጊዜ ያው እንደ ዳቦ ጋጋሪው ማለት ነው ቀጠን አርጎ ምንድነው ደግሞ ደረቅ አርጎ ምናምን ነገር ይሰራል እና ሞር እንደዛ ሲሆን ይመረጣል። ግን ባህላዊ ኩሉሪ ይሄኛው ነው። አሁን እንዲበርድ እዚ ላይ አርገውና ልጆቼ አረ፣ ለቪዲዮ ጨርሱ ብያቸው ነው እንጂ ስንት እንደተመላልሰው እንደወሰዱ ብነግራችሁ ትገረማላችሁ። አባታቸው ባሰ እንደውም ከልጆቹ። አሁን ደግሞ ሻያችንን እንጥዳለን። ዛሬ የተረኛው ቅርንፉድ ነውና የቅርንፉድ ሻይ ነው የምሰራው። የቅርንፉድ ሻይ ጠጥታችሁ ታውቃላችሁ? እርግጥ ነው የሻይ ቅመም ተብሎ ቅርንፉድ፣ ቀረፋና ሄል ይዘጋጃል። ቤተሰቦቻችን እንደውም እኔ አስታውሳለሁ በወር አንድ ጊዜ የሻይ ቅመም ተብሎ ጠዋት ጠዋት ትምህርት ቤት ስንሄድ ለምንጠጣው ሻይ ሲዘጋጅ አስታውሳለሁ። እና እንደውም ተደባልቆ ሁሉ የሻይ ቅመም ተብሎ ለብቻ ይሽጥ ነበረ፣ ትዝ ይለኛል። ለማንኛውም ግን እንደሱ ተሳክቶላችሁ የሻይ ቅመም ማዘጋጀት ካልቻላችሁ እንደኔ ደግሞ እንደዚህ ትንሽ የቅርንፉድ አፍለታችሁ ስጠጡ ቆንጆ ነው፣ ሌላ ተጓዳኝ የጤና ችግር ከሌለባችሁ። ምክንያቱም ቅርንፉድ ብዙ የጤና ጥቅም ነው ያለውና ዋነኛ ሌላኛው ደግሞ አንቲ ሚክሮቢያል መሆኑ ነው። አንቲ ሚክሮቢያል ደግሞ ማለት ምንድ መሰላችሁ? መጥፎ ባክቴሪያን በውስጣችን ያለውን ያስወግዳል እና ባክቴሪያ ደግሞ የለም ማለት በውስጣችን በቀላሉ ነገሮች ኢንፌክሽን አይሆኑብንም ማለት የሆነ ነገር ሲፈጠር ውስጣችን ኢንፌክሽን ሆኖ ወደ ሌላ ችግር አይቀየርብንም እና ያ ትልቁ ጥቅም ነው። እንደ ምን ይባል መሰላችሁ ይሄ ጥርስ ለሚያመው ሰው ማመምስላችሁ ይሄ ጥርሴን በላይ ማሚን ትልቅ ችግር የሌለበት ሰዋል አደለም ጥርሱን የሚበላው ምናምን አይነት ሰው የዛን ጊዜ ቅርንፉድ ያዝበት ይባላል። ባክቴሪያዎችን ቶሎ የማጥፋት ጸባይ ስላለው እና በጣም ብዙ ጥቅም ነው ያለው። ለምግብ መፈጨት ራሱ ትልቅ አስተዋጽኦ ያደርጋልና በጣም አሪፍ ነው ቅርንፉድ። ለማንኛውም እኔ የምነግራችሁ ዶክተር ሆኝ አይደለም ወይም ደግሞ የስነ አመጋገብ አማካሪም ሆኜም አይደለም። የማውቀውን እኔ የምጠቀምበትን ነው ነገራችሁ። ያለ መጠቀም ትችላላችሁ። የጤና ችግር ሌላ ካላችሁ ዶክተራችሁ ማማከር ትችላላችሁ። እኔ ሁል ጊዜ እዚህ ጋ መጥቼ የምነግራችሁ እርግጠኛ የሆንኩበትን ነገር እኔ የምጠቀመውን ነገር ነው የምነግራችሁ። የህይወት ልምድን ነው ማካፈላችሁ። ለማንኛውም ውሃችንም እየፈላ ነው መሰለኝ፣ ይታያችኋል። የምጨምረው ስምንት ወይ ዘጠኝ ፍሬ የሚሆን እንደዚህ ውሃ ሲፈላ ጨምርና ትንሽ እንዲንተከተክ አድርገዋለሁ። አሁን ይበቀዋል። በቀቀቃ አድርገዋለሁ ከሳቱ ላይ እዛ ሁላችሁ። አሁን እናጥለውና ምን አይነት ሻይ እንደሆነ ላሳያችሁ። ያችሁት እንደዚህ አይነት ሻይ ይወጠዋል። አሁን ደግሞ ቀምሼ በታማኝነት ምን ምን እንደሚል እነግራችኋለሁ። ታያችኋል እንጠይቃችሁ ነበረ ሰይጣለብኝ ብዬ ሰማችሁት እንዴ ከሽ እንደሚሆን፣ ቆይ በጄ ሰብሬ መብላ ይሻላል። ጉንጭ ሁሉ ጽድበት ከሚሆን የመጨረሻው የምወደው ነገር ቢኖር ኩሉሪ ነው። እኔ ብቻለሁ። በጣም ብዙ ሰው በቀላሉ ሀገራችሁ ስትመጡ ምግብ ምንድነው ቅልል ብሏችሁ የምትመገቡት አይነት ነገር ምግብ ነው እና ሻያችን ሱፐር ነው። በጣም ነው የሚጥመው። በጣም አሪፍ ነገር ነው የእውነት ሲሰራም ያን ያህል ከባድ አይደለም። ከዳቦ ብዙ የሚለይ ነገር አደለም። ያ ስኳሩ ትንሽ ጨመር ታርጋላችሁ። በዛ በኋላ ስኳሩ ሲነክራችሁ ሰሊጥ አርጋችሁ መክተት ነው ኦቨን ውስጥ። ግን ስትበሉት ቅልል ያለ ነው እንደ ዳቦ። አሁን ዳቦ እንደዚህ ብድግ አርጋችሁ ቆርጣችሁ አትበሉም አደለ? ግን እንደ ዳቦ ሳይሆን ቅልል ብሏችሁ ልትበሉት የምትችሉት አይነት ምግብ ነው። ለየት ያለ ነው የሚናፍቃችሁ። የሆነ ሁለት ሶስት ጊዜ ከበላችሁት አራተኛው ላይ ራሱ ይናፍቃችኋል። እና ለማስያዝ ደሞ ለጆች ትምህርት ቤት እንደዚህ አሁን በተለይ ሰመር ላይ አውጣ ስንል እንግዲህ በየመንገዱ እየገዛን መስጠት አንችልም፣ አይደለም ጤናቸውንም ለመጠበቅ ሲባል ማለት ነው። ቢች ስንሄድ በቃ ደረቅ ነገር ነው የሆነ ይደፋል፣ ይረጥ ያስረጥብብኛል ምናምን የምንለው ነገር አይደለም። እና እንደዚህ ሰርተን ማሰት እንችላለን። ትምህርት ቤት ለምሳሌ ልጆች ሲሄዱ ትምህርት ቤት እስኬድ ድረስ ያለው መንገድ ላይ ያለው ዳቦ ቤት በቃ በሰልፍ ነው እናቶች ጠዋት ጠዋት የሚገዙና ሲበላ በጣም ቀለል ያለ ነው። ግሪኮች ሌላ ሀገር ያሉ ሰዎች ቫኬሽን ሲመጡ የሚናፍቃቸው ነገር፣ የመጀመሪያው ነገር ኩሉሪ ነው እና ኩሉሪ የግሪክ ሀገር በቃ ስትሬት ፉድ በሉት በጣም በጣም በብዙ ሰው የሚወደው ነገር ነው እና ብዙ ሰው ደግሞ መንገድ ላይ የሚሸጡ ሰዎች ተነስተው ብዙ ሰዎች ሀብታም ሆነዋል። እና በዚህ አጋጣሚ ልንገራችሁ አንድ በጣም ጎበዝ ኢትዮጵያዊ እናት መንገድ ላይ ድሮ ኩሉሪ ነበር የሚሸጡ አሉ። እኔ ኩሉሪ ሲሸጡ አልነበርኩም ግን ደርሼባቸዋል። አሁን በህይወት የሉም። ደርሼባቸዋል፣ መጥቼ አግኝቻቸዋለሁ ከዛ በኋላ ባለ ትልቅ ፋብሪካ ማዮናይዝ፣ ኬቻፕ ምናም በጣም ትልቅ ፋብሪካ ከዛ በመነሳት መስርተው አሁን እሳቸው የሌሉ ልጆቻቸው ግን ይሰሩበታል። ላቸው የምፈልገው ሀብትም ተገኝቶበታል። ድሮ ኩሉሪና የኩሉሪና የግሪክ ጥምረት ይህ ነው የሚባለው። ለማንኛውም እኔ እዚጋ ላብቃ። ታሪሆንም ሁሉንም በጣም አሪፍ ነገር ነው፣ ሞክሮት ቁሩም ፉዱንም ሻይበት ሞክሮት በጣም አሪፍ ነው፣ እንጠቀሙበታላችሁ። ኦልሬዲ የምንበላው ነገር ነው። ወጥ ውስጥ የምንከተው ነገር ነው። ሻይ ውስጥ የምንከተው ነገር ነው። ምንም አዲስ ነገር ያልኳችሁ ነገር የለም፣ ግን ደግሞ ጥቅሙን የነገርኳችሁ። ስለዚህ አንዳንዴ ሁሌ ሳይሆን ሁሌም ብያችኋለሁ። ምንም አይነት ነገር ለምን ሰላጣ አይሆንም? በየቀኑ አንድ አይነት ነገር ከሌላ ነገር ጋር ሳልቀላቅል እኔ አልተቀመም። ለዛ ነገር በሕይወቴ ማመጣጠን ወዳለው። ስለዚህ ሁሌም ችክሉን አንድ ነገር ላይ ሳይሆን፣ ግን ቆንጆ ነው ስጠጡት። ያው ጥቅሙን እያሰብን እንጠጣው ለማለት ያክል ነው። እና ለማንኛውም ለዛሬ እየደበረው የቪዲዮ ይህን ይመስል ነበረ። አዲስ አመቹ ቻናሌ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ ባይ።